እስከ ዛሬ ድረስ ራሱ ቅሚዘሽ መቆየትሽ ሀይሚዬ በጣም ገርሞኛል ድንቆኛል፣ ቤተሰብ። እኔ ምንም ማድረግ አይቻልም እንግዲህ ድርጊቶቹ ናቸው የሚያስቁኝ። ያው እንግዲህ ያየተ የሄዲንጌ አያያዟ ያለአንድ ምክንያት አይደለም። ልጅቷ በሰላም አይደለም፣ የሆነ ነገር አለ እሷ ልቧ ውስጥ አይምሯ ውስጥ ሀይምዬ፣ ያለ አንድ ምክንያት አይደለም ስል ነበረ። ለማንኛውም የእኛ ውቦች ሁልጊዜም ሰላም ሆኑልን። የጠፉበትንም ምላሽ ሰጥተዋል። ያው ስላልተመቻቸው ነው። ሰላም ነን እኔና ሀይምዬ ብሏል ብሩኬ። እኛ የምንፈልገው ሰላማቸውን ነው ከምንም በላይ ማለት ነው። ያው አደለን ቤተሰብ አዎ ደስታችሁን ሰላማችሁን ነው የምንፈልገው፣ እንደዛ አንድነታችሁን ፍክት ማለታችሁን ነው እንደዛ አይነት ነው የምንፈልገው ከእናንተ እና እንኳን ሰላም ሆናችሁልን ውዶቼ። ከዚህ በፊት ይሄ ልጅ ሀይሚን ዊ ቤተሰብ የሌለ የሌለ ፕራንክ አሌል። የዛን ጊዜ የማይረሳ ፕራንክ ነበረ ያደረጋት ከብሩኬ ጋር ሆነው ነገር ግን ብሩኬ ደግሞ በሰዓቱ ለመበቀል ያደረገው ነገር ነበረ። ሀይሚዬን ማለት ነው እሷን ፕራንክ አድርገው ነበረ፣ ያንን ለመመለስ ያደረገው ነገር ነበረ። ነገር ግን የእነሱ በጣም የከፋ ነበረ። ኩሻፕ ስሪ ሲሏት፣ እንደገና ደግሞ ሩጭ ሲሏት፣ ምን ያላደረጓት ነገር አለ። እኔ በጣም የገረመኝ ነገር ደግሞ ሀይሚ በቀልም ቢሆን እንኳን ያ የተደረገባት የሱ የቡርኬ ደግሞ በጣም የሚያለፋ በቀል ነበረ። በዳኒ ዳኒን አምቶ ነበረ ሲያሰራ የነበረው ይሄ ልጅ። እኔ እኮ ረስቻለሁ ውዶቼ፣ ማን ነው እያልኩኝ ግን እኮ አስታውሳለሁኝ የሆነ ቦታ እንዳየሁትኝ አስታውሳለሁኝ፣ ግን ረስቼዋለሁኝ። ሁለት ጊዜ ሶስት ጊዜ ማየት አለብኝ፣ በስነስርዓት ለማዋቅ ማለት ነው። ይሄ የኒ ነው የኒ ባህሬ ነው። እናንተ ያው አንዴ ያያችሁትን አትረሱም፣ በተለይ ደግሞ ሀይሚን የተነኮሰ ሰው አትረሱም በእርግጠኝነት ማለት ነው። እና ይሄ በሰዓቱ በጣም እንትን ለባብሶ ምናምን ነገር ነበረ። በደንብ ትኩረት አላደረኩኝም፣ ሀይሚ ላይ ብቻ ነበረ ትኩረት የበዛን ሰዓት። እንዴ ስፖርት ሲሪዝ ሲሏት እንደገና ደግሞ ብሩኬ ላይ ለእኔ ላይ ተቀመጭ ሲላት እኔ ብሩኬ ላይ ነው የምቀመጠው እያለች በሰዓቱ ብሩኬ ላይ ነበረ ስትቀመጥ የነበረውና ሲሮጡ ነበረ። እንደውም ልጅ ለጅ ተያይዘው በሳቱ ብቻ የሌለ ነገር ነበረ ያደረጋት። የዛን በቀል ደግሞ ዛሬ እጥፍ አድርጋ እኔ ከዛ ወዲህ አለች ቅማሟ። እንግዲህ የቅማሟ ታሪክ እኮ አልቀም ውዶቼ። እኔ ከዛ ወዲህ ሰላሜን አጥቻለሁ። አንደኛው ወገን የጭንቅላት አንደኛው ክፍል ሰላም አይደለም አለች። እንቅልፍ መተኛ ታንስ ያንስ ነስቶኛል፣ አለች የኔ ዋቀማም ማለት ነው። እንቅልፍ አንተኛም በስነ ስርዓት ትዝ እያለኝ እሱ ያደረገኝ ነገር አረተ ሃይሚዬ በእርግጥ እውነት ውዶቼ፣ የፕራንክ ሱስ ያለበት እኮ እንደዚህ ነው። ሀይሚዬ ታውቃላችሁ፣ ለእናንተ አልነግራችሁም፣ የፕራንኳ ንግስት ናት። የፕራንክ ደግሞ ዛሬ የሆነ ሰው ፕራንክ አድርጓ ሳትበቀል በስነ ስርአት ያንን ሰው ካላበሳጨች ካልተበቀለች፣ በራሱ በቀሏን የተወጣች ራሱ አይመስላትም፣ ደስ አይላትም፣ በቃ አያስደስታትም። እንደዛ ማድረግ ማበሳጨት፣ ምናምን ነገር ውስጧ ነው በቃ ሃይሚዬ በሰዓቱ ያንን ነገር ስላደረገችው በውስጧ ስለነበረ ያው እንቅልፍም ነስቷት ነበረ፣ ሰላሟንም ነስቷት ነበረ። እንደ እሷ ኩሻፕ የሰራቻትን ሁሉ እሱም መስራት ስለነበረበት ዛሬ በተግባር አሰርተዋለ። ኩሻፕ ይሄንን ድንጋይ ነው ምለቅብ ኩሻፕ ካልሰራ አሁን አሁን ሰላም ሆኛለሁ አላለችም። እንዲ ሱ እኔ ሁለተኛ ሁለተኛ እኔ እንደዛ አትሰራም ሲል አሁን እኔ ሰላም አገኘሁኝ በቃ፣ አንተ ተደከመክ፣ እኔ ጤንነቴ የተመልሶ አላለች። እሷ አይደከማት እንድካም እሱ ሲደክመው ማለት ነው። በቃ እኔ ብዙ ጊዜ እኮ እናገራለሁ የሚሰማኝ ሰው የለም እንጂ ሀይምዬን አትንኳት። ሀይምዬን ከነካቸዋ ተጥፋ አድርጋ ትመልሳለች። ስለዚህ ከሀይሚን አትነኳት ተዉ ብዬ ደጋግሜ እናገራለሁኝ። ነገር ግን ምንም ማድረግ አይቻልም። እንግዲህ አቅማችሁን ፈተናችሁ ነው ከሀይሚ መቅጠም ያለባችሁ። አዎ የማይነካ ሰው ከነካችሁ ይህን የሚያክል ድንጋይ ተሸክማ ለስንት ሰዓት ድረስ አይ ሀይሚዬ፣ በቃ እሷ እንደዛ አስፈራርቷት አልነበረ፣ ያንን በቃ በቀሏን መወጣት ስላለባት ያደረገችው ነገር ከአቅሟ በላይ ድንጋይ። ለማንኛውም ለማንኛውም ፈታ ዘና አድርጋችሁኛል። ሀይምዬና ብሩኪ ቡሩኬ እውነት እድሜና ጤና ይስጥልኝ። ይህንን ነው እኔ ማለት የምፈልገው ለእናንተ። ፍቅራችሁን ያብዛላችሁ፣ በፍቅር ኑሩ። በፍቅር ትላላችሁ የኔ ጨዋ። እንዴ ውዶቼ ሀይምዬን አትመርቁም? እንዲ ምን ሆናችሁ ነው? እኔ ስመረቅ ደስ የሚለኝ አለች። የሰው እጅ አታሳየኝ ለማለት ይመስለኛል እዛ የሆነ ፓርት ላይ አው እኔም እኔ እኔ ውዶቼ እንደዚህ አይነት ምርቃት ደስ ይለኛል። ሀይሜም እንዳለችው ማንም ሰው እንደዚህ አይነት ምርቃት ሲመርቃችሁ አሜን በሉ ከልባችሁ። የሰው እጅ አሳየኝ እጅ እና እግር እያለኝ ሰርቼ እንድበላ ፈጣሪ ፍቀድልኝ። በቃ ይህንንም ጦሎ ስለ ራሳችሁ ጸሎት አድርጉ እና ሀይምዬን የምልል እኔ ልመርቅሽ እንዴ? የእኔ ምርቃት ራሱ እኮ ይደርሳል። መሆናችሁ ነው ውዶቼ የእኔ ሀይምዬ ትልቅ ቦታ ደርሰሽ ለማየት ያብቃኝ። ጥላትሽ እነ ጠንፊን ጥርግርግ አድርጎ ከፊትሽ ያጥፋልኝ። የኔ ውድ ቡርኬ ላይ አይናቸውን እንደዚህ ብልጭ ድርግም የሚያደርጉ ጠንፊዎችን ብልጭ ድርግም ግን ማድርጎ እዛ ወደ እንትን ይክተትልን። ዛሬ ማ አንዱ ጠንፌ እኔ እስከ ዛሬ አለች። ውዶቼ ሳልነግራችሁ እንደው መረስቸው እንደው ሳልነግራችሁ ልነግራችሁ ያሰብኩትን እኔ እስከ ዛሬ በድምጽ ወጥቼ ምላሽ ሰጥቼ አላቅም ነበረ። ለመጀመሪያ ጊዜ ነው ምላሽ የምሰጠው። ምን ሆናችሁ ነው ኔም ፎቶ የምዘቀዝቁት እንደዚህ የምታደርጉት? የምትሰድቡኛለች። አንቺ ምን ሆነሽ ነው የሀይሚ ሸበላ ላይ እየተለጠፍሽው? የራስሽን ከበደ ሄደሽ አፈልግም እንዴ? ፈቅ አድርገዋል። እንኳን ዘቀዘቁሽ፣ እንኳን ለጠፉሽ። በጥፊ ነበረ እኔ ደግሞ የምለጥፍሽ ባገኝሽ ተንከሴስ።